ሀና የአንገት ሀብሏ በመጥፋቱ ቢዚ ሁና ራሷን ስራ በትክክል መስራት አልቻለችም። እያም ሲገርማት ደግሞ ጭራሽ የልጅነቷ ፎቶግራፍም ከአባቷ ማስታወሻ ውስጥ አልተገኝም። ይህ በጣም አሳስቧታል። በተደጋጋሚ ከእርግብ ካየችው በኋላ እቤት መጥታ መፈተሽ ትጀምራለች። ልብሱን፣ ቁምሳጥኑን ቁምሳጥኑን ትቅሉን ታበላለች። አባት ድንገት ይደርሳሉ። እና የምን ነው ቤቱን ግልብጥ በታደረግሽው ምን ሆንሽ ሲሉ ይጠይቋታል። ምንም አባ ምንም ማለቻች። አይ የሆነ ነገርማ ሆነሻል መንገር አለብሽ ሲሉ ይጠይቋታል። አይ አባ መስቀሌን አላየውም ጠፋኝ እኮ አብሌ ጠፍቶኛል ትላቸዋለች። እንዴ የት ጠፋ? እንዴት ሊጠፋ ይችላል? ይላሉ እሳቸውም አይ ምናልባት ስራ ቦታ ሊሆን ይችላል በሚል ደግሞ ነገሮችን አፋቸውን አዘጋጃቸው አይ ማንኛውም ፈልጊው አሏት። እርግብ ደግሞ ያንን ነገር ከእጇ ስላየችባት በዛ እንግዲህ ለማጥቃት ከ ባዮች ጋር ለመመካከር ወይዘሮ ሚላትን ፍቃድ በመጠየቅ እማዬ አንድ ቦታ ደርሼ ልመጣ ነበር ብላ ትጠይቃቸዋለች ወይዘሮ ሚላትን ሚላትም ወይ አንቺ ከሰላም ትመሳሳያለሽ አለሽ እንጂ ምላስ ትለያለሽ አለቻት ምን ነው ሰላም እኮ ሳታስፈቅደኝ ነው ልቅ እያለች የምትሄደው አንቺ ደግሞ ጭራሽ ፍቃድ ጠየቅሽ ልክ እንደ ልጅነትሽ ነሽ እና አመሳሰሉት ፍቃዱን ወስዳ ወይዘሮ ባዩሽ ሄዳ ከባዩሽ ጋራ ተመካክራ ጭራሽ ባለ ሀብትና ገንዘብ እንዳላቸው ወይዘሮ ሚላት እንኳን ለሌላ ቀርቶ ለሰራተኛዋ ለሀና መቶ ሺህ ብር ሰጧት የሚለውን ሁሉ አብስራ፣ ሌላም ምክክር ተመክራ ከዚህ በኋላ ጨዋታውን ሊቀጥሉ ተነጋግረው ወደ ቤት ትመለሳለች። ሰላም ድሞ ምን ሆነች ነው ሀናዬ፣ ትረባበሻለሽ የወንሹን ነገር ንገሪን፣ ስትል ታስጨንቃታለች። ምንም ምንም ስትላት፣ አይ የሆነ ነገርማ ሆነሻል ብላ አለቻት እና አይ መስቀል የጠፍቶብኝ ነው። ታዲያ ለመስቀል ነው እንዴ እንደዚህ የምትሆኝው? ኧረ የነበረድ እኮ ነው። ታዲያ ለነበረድነቱ ነው አለቻት። አይደለም ይህ መስቀል አባቴ በጣም የሚፈልገው ነገር ነው ስትላት፣ አይ አትጨናነቂ፣ ቀላል ነገር እኮ ለእሱ ቦታ አትስጭው ብላ ስትላት፣ አይ አባቴ ግዴታ ያን ነገር ማገኘት አለበት አለቻት። እንግዲህ ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል የአዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያደረጋችሁ አበረታቱኝ። ሀና በእንጀራ እናቷ የምትሰየለችውን ሀና ለአባቷ ብላ ህክምና ወደ እናቷ ቤት ገብታ ይህን ሁሉ መከራ የምታሳልፈውን ሀና ኖላዊ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይ ሸር እያደረጋችሁ አበረታቱኝ። ሀና እንግዲህ ያንን የአንገት መስቀል ከ በእርግብ ላይ ካየችው በኋላ ጭራሽ ልትቆም ልትቀመጥም አልቻለችም ለቅሶም እየተሰናነቃት ታለቅሳለች። ይህንን ይህንም በመፈለግ ወደ ምኝታ ቤት ገብታ ቁም ሳጥኖችን ታገላብጣለች። ምን ፈልገሽ ነው? ይህንን ብፈልገሽ ነው ስትል ታሳያታለች። አዎ እሱ እኮ የኔ ነው ለምን ወሰድሽብኝ? ስትላት አረ ባክሽ ያንቺ ነው እንዴ ልስጥሽ አለቻት። አዎ ስጬ ብላ እጁን ስትዘረጋ እጇን መልስ አጠፈችው። አይ ትቀልጃለሽ እንዴ በፍጹም፣ ይህ አንቺ አይደለም። አይገባሽም። አርፈሽ እዚህ ቤት ስራ ብትሰሪ ይሻልሻል። ለዚያ አንድ ነገር ይከተልሻል ስትል አስፈራራቻት። ሀናም ደንግጣ እንደው፣ ቁም ሳጥን ለቁም ሳጥን ሰው ሲወጣ መፈለጉን አታቆሚም? እኔ ነግሬሻለሁ። ምንድን ነው እያለች እንደ ሌባ ለማስባል አሁንም ቀጥላባታለች። በዚህ አጋጣሚ ወይዘሮ ሚላትም አልጋ ላይ ቁጭ ብለው እንግዲህ ልብስ እያጣጠፉ ነበር እትዬ የልምድነ ልብስ የሚያጣጥፉትን እኔ ተቀምጬ አለች ሀና አይ ላግዝሽ ብዬ እኮ ነው ሲሏት አይ ችግር የለም እኔ ማጥፈው ብላ ልብሱን ማጠፍ ጀምራ ሆኖም ግን አይኗ ወደ ቁም ሳጥኑ በታች ወደ እግሮቿ ያን ጊዜ ወርቆ ወዳየችበት መንገድ ነበር የሚለው ምን ሆነሽ ነው ሀናዬ አይ ደህና በጤናሽ ነው ደህና ነሽ? ሲሏት አይ በደህና ነኝ አለቻቸው። አይ በቃ ጤነኛ ግን አትመስለኝም፣ የደበቅሽ ነገር አለ አሉ ወይዘሮ ሚላት። ከዛም በቃ ተውን የጨረሰዋለሁ፣ ሄጂ ስራሽን ጨርሺ ብለው አሰናበቷት። ወደ ቤት ውስጥ ወደ ኪችን ሄደች። ከዛ በኋላ እንግዲህ ሰላም ደግሞ ለጆሮ ትደውልለታለች። ለጆሮ ደውላ እንገናኝ ስትለው አሁን እንኳ ራቅ ያልኩ ቦታ ነው ሲላት በፍጹም እንገናኝ ብላው ተገናኙ። ስለ ሰላምም ሀናን የሆነችውን ነገር እንዴት ነግረኝ እፈልጋለሁ ስትል ጠየቀችው። ሀና ምንድነው ሰሞኑን በስራ ጉዳይ የሚያስጨንቃት ለብስ ስንመለከታት ስትለው፣ የአባቷ ጉዳይ ነው ሌላ ምን ያስጨንቃታል ሲል እንግዳማ፣ የአባቷን ጉዳይ ከሆነማ እኔና ምላሴ ወንድ የሚያጠራቅም ነው ገንዘብ ልንሰጣት አስበናል። እውነት በጣም መልካሞች ናችሁ፣ ደስ ይላል። እኔም እኮ ተፍ ተፍ እያልኩኝ እየፈለኩላት ነበር መቶ ሺህ ብር አላት፣ ከዛ በላይ መጨመር ግን አልቻለችም። ሲል ሲነግራቸው ሲነግራት ሰላም እኛ ምስጥሽ ብለናት ነበር። ግን ለአባቴ ጉዳይ እኔ ራሴ ብቻ የማስብበት ስላለችንነው ስላለች ን ነው እናሆነኝ ለምድን የፈለግሽኝ? ሲላት ገንዘቡን ለአንተ ሰጥህና አንተ ለእሷ ትሰጣታለህ እና አባቷ እንዲያታሳክም እፈልጋለሁ ስትለው እንዴት መልካም ሰዎች ናችሁ፣ በዚህ ሰዓት እንዴት መልካምነት አለ ማለት ነው። ግን እኮ ተጠይቀኛለ ገንዘቡን ይላሉ እንጂ በኋላ እንመካከርበታለን ስትል ተስማሙ። ከዛ በኋላ እንግዲህ ጋሽ ኖላዊ ደግሞ በጣም ሀሳብ ሆነዋል። የትዶ ነው ይህ አንኬታ ብሎ እያሉ ይጨነቃሉ። ስለ እንጀራና አባቱ ሲያነሱበትም ከጊዜ በኋላ እኔ ጋ ልትጣሉ ነው ስለ እንጀራ አባቴ በፍጹም አታንሱ ሲል ጆሮም ለአቶ ኖላዊ ይነግራቸዋል። ሀና አሁን በጣም ቢዚ ሆናለች በዚህ ጉዳይ እቤት ሄዳ ደግሞ አሁንም ታገላብጣለች። አባቷም ነይ ብለው ከደረታቸው ላይ ድፍት አድርገው ይህ እኮ ሀብሌሽ፣ አንቺ ማንነትሽ፣ የቤተሰቦችሽ መገኛሽ ነው ሲያሉ ሲሉ ስቅስቅ ብላ ለቀሰች። ና አባዬ፣ እኔ አክስቴም፣ አጎቴም፣ እናቴም፣ አባቴም አንተ ነህ። ይህንን ሀብል ዘመዶችን ለመፈለግ አይደል የምፈልገው ስትል ቆጣለች። እና ሁለተኛ እንደዚህ አይነት ነገር አታንሳብኝ አላልኩ ብላ ጀርባዋን ዘወር ብላ ተሸፋፍና ተኛች። በዚህ ጊዜ እሳቸውም በጣም እየተጨነቁ እያሰቡ ነበረ። ከዛም ቤት ውስጥ ተመልሳ አሁንም እየፈለገች ትገኛለች። ከዛ በኋላ ጋሽ አቶ መኖላዊም እንደው አልተገኘ። ምን እየፈለግሽ ነው? ልጅ እንደ አባዬ፣ የት ገባ ጠፋ እኮ ስራ ቦታ የምኮ የለም። እንዴት ነው? ለምንድን ነው? ግን እዚህ ጋ ያህና ስራ ቦታ ላይ እርግብ እጅ ላይ አይቼዋለሁ ብላ ላቶ ኖላዊ መናገር ነበረባት፣ ወይንም ለሰላም ብትነግራት ሁሉ ነገር ፍርጥርጥ ይል ነበር። ለምን እንደደበቀች አላቅም። ግን አሁን እሷ ያንን የነበረ ሀብል ወሰደች ብላ በሌብነት ከወይዘሮ ሚላት ጋራ ልታጣላት ነው። ለምን ወይዘሮ ሚላት ያዩት መጀመሪያ ከርግብ ላይ ስለሆነ ያዩት የርግብ መሆኑን ስለአረጋገጡ አሁን ትክክለኛ ትወስደዋለች ብለው የሚያሳምን ነገር አስይዛ ከዛ ቦታ ልታስወጣቸው ነው። ወይዘሮ ባዩ ሽም አንድ ደግሞ ሌላ ወንድ ጨምራ ክትትል እንዲያደርግ ቀጥላለች። ገንዘብ ጋር ከኔ ከተለየ በኋላ በጣም ገንዘብ እንዳላት ሰምቻለሁ ስትነገረችው እርግብ ደግሞ ተጠንቀቂ ሚላት ማለት በጣም ቆቅናት ነግሬሽ ያለው እሳት ናት ስትላት አይ አንቺ እንዳልሽው አይደለችም እሳት አይደለችም ውሃ ናት። ትንሽ አንድ ነገር ችግር ታገኝብሽና በፍጹም አትለቅሽም። በጥንቃቄ ነገሮችን ጨርሺ። አሁን እንግዲህ ሂደሽ ገንዘብ እፈልጋለሁ ብለሽ ደግሞ አንቺም ገንዘብ ተቀበያ ስትላት እሺ ብላ ከሄደች ና እየፈልጌሽ ነበረ ብላ እማ እየፈልጌሽ ነበር ስትላት፣ ለምን ነው የፈለግሺው በሰላም ስትላት፣ ገንዘብ ፈልጌ ነበር። ምን ያህል አምሳ ሺህ ለምን ፈለግሽው? ለምን እኔ ሰላም ገንዘብ እየሰጠኋት የማይሆን ቦታ ላይ ስለወደቀችብኝ ለምን እንደምታውዪው መጠየቅ አለብኝ ብላ ስትላት ባህር ዳር ያለውን ያሳደጉኝን ልጅ ለመርዳት እንደ ያን ሊደፍረኝ ነበር ያልሽውን ልጅ እንዴት ነው የምትረጂው? ስትላት ስትላል ምን ላድርግ እናቴቱ ብዙ ውለታ ውላልኛለች እና ስለ እናቴቱ ብዬ መርዳት ግዴታ አለብኝ፣ ስትላት ችግር የለም እሰጥሻለሁ አለቻት። በዚህ ምክንያት እንግዲህ ምንም የፈለግሽውን ያክል ጠይቄ በገንዘብ በኩል ችግር የለም አንቺን ስለዚህ ከዛሬ አስራ ስድስት ዓመት የተንከባከቡ ያደረሱ የእነሱ ወላጆች አይደሉም በሚል ወይዘሮ ሚላት ባላወቀችው ትመሰክራለች። በጣም ይገርማል። አሁን እንግዲህ እርግብ ሀናን እያስጠነቀቀቻት ነው። አለቀልሽ ሀና፣ ከዚህ በኋላ እዚህ ቤት ውልቅ ብለሽ ትሄጃለሽ እያለቻት ትገኛለች። ሀና ግን እውነታውን ፍጥረጣ መናገር አለባት። ጭራሽ ሀብሉ ሲገርመን የፎቶውንም በምን አይነት መንገድ እንደወሰደችው ከአባትየው በጣም ከባድ ነው። ግን ምንም ፎቶን ብትወስድ አንገት ሀብል አሁን ዲኤንኤ እስካለ ድረስ ትዋረዳለች። ባዩሽም ሆነ እነሱ ይዋረዳሉ። በቅርብ ጊዜ ሀና እናቷን ትክክለኛ እናቷንና ሰላም እህቷንና ሚላሴን አግኝታ ሲዋረዱ የምናይበት ጊዜ ቅርብ ነው ውድ ተመልካቾች። ምንም ቢሆን እውነት ይመነምናል እንጂ አይበጠስም የሚባል። አሁን ግን ስቅ ስቅ እያለች ሀናዬ እያለቀሰች ነው። ምክንያቱም ያ ነገር የምትፈልገው ነገር የቤተሰቦቿ ጉዳይ ስለሆነ ነው። ምንም ቤተሰቦችን አልፈልግም ብትልም ምንም ቢሆን ማገኘቷ ለእሷ አባቷ በዚህ ሰዓት ባሉበት ሰዓት ይጠቅማታል። እንግዲህ ውድ ሳን ቻናል ተከታታዮች ስትከታተሉ ስለነበረ ከልብ አመሰግናለሁ። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ላይክ ሸር